ውድ ቤተሰቦች አብርሽና ሩታም እንኳን ደስ አላችሁ። የገባባችሁ ሰይጣን ምንድነው? እዛው ይንቀልላችሁ ነው ምለው። ካሽየ እናታችን ማሚም ትልቅ ስራ ሰርተዋል፣ ትልቁ ስራ ሰርተዋል። ምክንያቱም ግዴታም ቢሆንባቸው ወጣት ናቸው አለ በራሳቸው መፍታት ይሹሉ ነበር፣ ግን ደግሞ እነሱ ማዘን የለባቸውም ብለው ትልቁን ስራ ሰርተዋል። ሁለቱ በዚህ አጋጣሚ በእኛ ስም በቤተሰብ ስም እናመሰግናቸው ገባን። አም በጣም በጣም፣ በዚህ ጉዳይ ላይ የምር የምር ሄልን ሚሉዬ ቤት እነማዘር እነፋዘር ማዘር፣ እንደገና ደግሞ ጋሽዬ አብርሽ በጣም በጣም በጣም እናመሰግናለን። በጣም ማለት ስለታረቃችሁ፣ ሰላም ስለተፈጠረ ደስ ብሎናል። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ሰላም በሏቸው። መጀመሪያ ሰላም፣ ውድና የተከበራችሁ የእኛ ተወዳጅ ቤተሰቦች እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ሰላም ሰላም፣ ውድና የተከበራችሁ የእኛ እንቁ ቤተሰቦች እንዴት ናችሁ? ዛሬ በሜሉ ቤት ተገኝተናል። ሳምሪ ለመጀመሪያ ጊዜ ሶስታችን እና ቤተሰቦች ዛሬ ትላልቅ ሰዎች የምናመሰግንበት መሰገነበት ሰዓት እና በጣም ደስ ያለን ጊዜ ስለሆነ በጣም ሁላችንም በጣም ደስታችንን ለመግለጽ ነው። እዚህ ጋር ሁላችንም የተገናኘ ነው ማለት ሳምሪ ምትሆን ሚ ምንም ሁላችን በየፊናችን ያለው ነገር በጣም ደስተኛ ስለሆነ ደስ ስላለን ከነሱ ይበልጥ ነው ማለት ደስ ያለን በአብራም እና በሩታ በመታረቃቸው። እኔ በጣም የምር እንቅልፍ እያጣውበት ነበር፣ ብዙ ጊዜ ሜዱ ካስታውሽ በጣም እንቅልፍ አተንበት። እነሱ ልጆች መች ነው አንድ ላይ በቃ ተስማምተው ቤት ውስጥ ማብረው ተነጋግረው በሰላም ችግራቸው የሚፈቱት ምናምን እያሉ ብዙ ጊዜ እናወራ ነበር ቤተሰቦች፣ እና ያም ጊዜ ደርሶ ትላንትና በቃ የምናየው ነገር የምናየው ነገር በጣም ደስ ይላል። በቃ እንደዚህ ነው የሚያምርባቸው እነሱ እና እኔ በጣም በጣም ነው ደስ ያለኝ፣ በጣም በጣም ከሚገባው በላይ ማለት ነው። አዎ ሁላችንም በጣም ደስ ብሎናል። ማለት ብዙ ብለናል፣ ብዙ ተናግረናል፣ ብዙ የለፋንበት ነገር ነው እሱ። ምንድነው ከመጀመሪያ ጀምሮ አይታችኋል፣ ቪዲዮ ላይ እንደዛ ነው ትርኩስ ገብተው የነሱ ጠላቶች እንዳሉ ወዳጆች አብረው ሲጨነቁ አብረው ችግራቸውን ሲካፈሉ ነበር። በዚያ ጋጣሚ፣ በጣም ነው የምናመሰገናችሁ። በጣም በጣም ጋሽዬንም፣ እግዚአብሔር ረጅም እድሜና ጤና ይስጥልን። በጣም እና ከብሩ እና ከብሩ ታለን። ይሄ እኮ የገረመኝ ነገር ጋሽዬ ነው የጠበቁት ነበር፣ ጋሽዬ የጠበቁት ነበር ነው። እስካሁን ያው ሁሉ ሰው ሲለምሳቸው እምቢ ያሉት የሆነ ያልተስማሙት ወይስ ግዴታ በቃ። ማለት ደስ ይላል። ግን በጣም ምን እንደሆነ ታውቃለህ? እንደሚታረቁ እናውቃለን። ግን ደግሞ በቃ የግድ አንድ ትልቅ ሰው መግባት ነበረበት እነሱ ያንን አደረጉ። ታቃለች ሩትዬም ማለት እኛም መሄድ አንችልም ነበረ፣ መሄድ ማልችልበት ሁኔታ ላይ ነበርኩኝ። እኔም ማዘርንም አትምጪ ብላት ነበር፣ እሷ እናስተካክላለን እዚህ ብላታለች። ያው አባታችን እዚሁ ቪዲዮ ላይ መውጣት ምናምን አይፈልግም የኛ አባት ጋሽዬን እናመሰግናለን። ሄዶ እሱም እዛው አስታርቆ ምናምን በመምጣቱ በጣም እግዚአብሔር ያክብርልን። ለምን ብዙ ዋጋ የተከፈለበት ነገር ነው። በጣም ብዙ ነገር ሆነውበታል። የነሱ ፍቅር እንደዚሁ ዝም ብሎ አይደለም። ለዛ እግዚአብሔር ይመስገን። ከጎናቸው ለነበራችሁ ሐዘናቸውን ሐዘናችን ነው ብላችሁ የተካፈላችሁ ብዙ ልጆች አላችሁ፣ እናንተን እጅግ አድርገን እናመሰግናለን። ትናንት ቪዲዮ ላይም ተናግረናል። ነፅጊዬንም ነዳኔንም እናንተንም እናመሰግናለን። ግን ደግሞ ከዚህ በኋላ አንድ ነገር የምር የሆነ ልጅ አለ። አሁን ጓደኛዬ ማለት ነው። በጣም እነሱን ይወዳቸዋል እና ቪዲዮ የሚለቅ ምናምን ልጅ አይደለም። እና እነሱን ከመሮ የተነሳ ማለት ነው እነሱ የሚታረቁበትን መንገድ ለመፍጠር ለአስራ አምስት ቀን ሱባኤ ገብተን በጣም በጣም ደግሞ ፍሬ አፍርቶ ስሜ ነው የሚሰማው። አውቃችኋል። አይተሻለ አዲስ አበባ እንደነበርኩ ብዙ ብዙ ነገር በውስጥ መስመር እያደረግኩ ነበረ። ቤተሰቦችም አንዳንድ ሰው አልተረዳኝም ነበረ፣ ግን ያው ጊዜው እየደረሰ ነው። ዋናው የኔ ስም ምናምን ሳይሆን የሁለቱ ሰላም መፍጠር ነው። በጣም ደስ ያለኝ ስደዊልኝ ራሱ የመጣውት ማለት ነው። ጌታም በጣም ነው ደስ ያለኝ። እነ ዳኒንም እነ ጽጌንም በጣም ነው የምናመሰግነው። ጋሽዬንም እንዳያችሁ ከዚህ ድረስ ሄዱ። ብቻ እኔ ማለት ቃላት የለኝም ለእነሱ አሁን ላይ የምሬ ነው። እንብልሽና ብዙ ነገር ተብያለሁ። እኔ የአብርሽ ጓደኛ ነኝ ኖርማል። እና ሩታ ሳታቅኔና እሱን እንገናኝ ነበረ ብዙ ነገር አሶችን ላስተካክል በውስጥ መስመር ሞክሬ ያለው እና በቃ በጣም እንት ሲደብረኝ የመጣው ወደዚህ ነዩ። እና ቡቼም ብዙ ነገር ስትጀምር ነው አብረው ስለተማሩ ነው ሜሩ እንጂ ሰው ሌላ ነገር ታሰበ እንጂ አብረው ምናምን ስለተማሩ ያው ያ ነገር ስለሆነ እንጂ ለመርዳት ያክል ነው። አብራም ጋ ሄደች ያኔ ኦዲንስ ግን በሌላ ነገር ነው። አሁንም ቢሆን ያው ሶሪ ለመባባት በሰራሁት ቪዲዮ ጊዜ አይረፍድም ብዬ ነበር። ይሄው ያያያችሁት ነው። ታዩት አላችሁ። ከዚህም በኋላ የእኔን ነገር እና በጣም ነው ደስ ያለኝ። በጣም እግዚአብሔር ዛሬ ኒንጃ እንደኔ የተደሰተ ያለ አይመስለኝም። አዎ። እና ከዚህም በኋላ ወደ ፍቅር ጉዞ አንድ ትልቅ ሰው መጥቶ ሲያናግራቸው

ዋጋ ከፍላለች። ፍቅር ያመር እግዚአብሔር ይባርካት። እነ ዳኒም ቢሆኑ ተመለሱ ታያለች። ሁሉም መልካም ሰው ሲሆን በጣም ደስ ይላል። ነበሩ ግን አሁንስ፣ በቃ በቃ ወደ ሰላም ነው። በጣም ደስ ይላል። በጣም ነገር በጣም ከዚህ በኋላም ቢሆን በመካከላችሁ ሰው አታስገቡ። አይደለም፣ ሰው ንፋስ አታስገቡ። ነገር ነገር ሲመጣ መቼም ማለት ብቻ የሆነ ነገር ሲመጣ ና ጋር ሆኔ ጋር ሲያልፍ ያንን ነገር የሚደገመው አይመስለኝም፣ ምክንያቱም አስተምሮች ነው የሚያልፈው። ሩታዬ ማብርሽዬ እንግዲህ የሚማሩበት ይሆናል። ከዚህም በኋላ እንደዚህ አይነት ነገር የሚፈጠርም አይመስለንም እና ሊፈጠርም ደግሞ አንፈልግም። ብዙ ደግሞ የተጨነቁ ቤተሰብ ነበሩ። እናንተም እንኳን ደስ አላችሁ ቤተሰቦች፣ በጣም ብዙ ነገር ጊዜ ነገር እና እናንተም በጣም የምትወደዱ ናቸው። የእነሱን ፍቅር የምትፈልጉ የእነሱን አንድነት የምትፈልጉ ሆኖ ቤተሰብ ነው ያላችሁ። ይለያሉ፣ ደስ ይላሉ። በጣም በጣም ይለያሉ። እና በዚያው አጋጣሚ እናንተን እጅግ እጅግ አርገን እናመሰግናቸዋለን። እና ደግሞ እና ደሞ ደስታችንን ሴሌብሬት ለማድረግ ነው። ያው በጾሙ ጊዜ ነው ምንም ማድረግ አንችልም። አፉ አፉን እንባባል ነው ሳምሪንም እኔንም ማለት ሩታ ላይ ያደረግነው ብዙ ነገሮች አሉ፣ ግን ያን ያን ነገር ሁሉ ያደረግነው ምንድን ነው ለማስተካከል ነው ነገሩ ነው። ይቅርታ አዎ፣ እንደ ማለት እና ብዙ

አሸኝተን በጣም በጣም ደስ ብሎናል። ድርብ ደስታ ነው ዛሬ በመታረቃቸውም እንዳለ ሆኖ እዛው ልክ ደግሞ የካናዳው እኮ እዛው ጉዞ መሰረዙን ስንሰማ በጣም በጣም ደስ ብሎናል ሩታዬን አመሰግንሻለን ያው ምን ታደርገው ተፈጥሮ ነው ሩታ ነው ነው እና በጣም በጣም ደስ ብሎናል። እግዚአብሔር ይመስገን። ይሄንን በማስመልከት ዝም ብሎ ቀለል ያው ሰንጋ ምናምን እንጥል ነበር፣ ምንም ያረጋግጥ ያለው ጾም ያዘን። አዎ ጾም ሆነብንና ይሄው ባለው ዝም ብለን ቀለል አድርገን ደግሞ ተሰብስቦ ጓደኞቻችን ተሰብስበን የነሱን ደስታ ምንፈልግ ነን። ሁላችንም የነሱን መታረቅ የነሱን ሰላም ምንፈልግ ነበር። ዛሬ ተሳክቶልን ደሞ ይሄን በማየታችን ዝም ብሎ ቀለል ያለ ነገር ከካሜራ ቅርቡ አለ ለካሜራው ግን ትበታለች ብለን እንደረዝምበት ነው። አዎ ምሳ ተዘጋጅቷል። መምጣት ከቻላችሁ መምጣት ትችላላችሁ። ተጋበዙልን ምሳችንን እና ከዚህ በኋላ በቃ ሁሌ ሁሉንም ሰላም ነው የምፈለገው። ማንም አልፈልግም አልፈልግም። ቤተሰቦች እና ቤተሰብ ይሄን ካልናችሁ ጓደኞቻችንን ጠርተናቸዋል እየመጡ ነው። የቀሩትን ማለት ነው እነሱ መጥተው ደግሞ የቀረውን ነገር ደስታቸውን ይገልጻሉ። አዎ፣ የቀረውን ነገር ደግሞ አብረን። በዚህ አጋጣሚ ግን እዩም ቢመጣ ደስ ይላይ ነበረ። ሳምሪ እዩ ደውዬታለሁ፣ ችግር የለም ይመጣል፣ ይመጣል አሁን። እሺ፣ ችግር የለም ይመጣል። የዚህ የተከፈተ ፋይል ነበር ዛሬ ይዘጋል እሱ፣ አዎ ብለን ተስፋ እያደርጋለን። ዱባይ ድረስ አሁን ማሰርጋቸው ዛ ነው። እዚህ ሲመጡ እንቀበላቸዋለን። እንደዚያ ይሻላል። አንዳንድ ሰዎች ይመጣሉ ከነ አብራም ጎን ከነ ሩታ ጎን እስከ መጨረሻ የሆኑ ሰዎች አሉ። እነሱም ደስታችሁ ደስታችን ነው ምናምን ብለው እዚህ ጋር ለማክበር አብረን ካልመጣን ምናምን ነገር ብለው ስላሉ እነሱም ጠርተናቸዋል። በዛውም እየሄድን ማላወቅም ነበር። ደውዬ ነግሬዋለሁ። ይመጣል አብሮአቸው ከነሱ ጋር እነሱ አሁን እኮ ሴጣን ደንግጧል። አሁን ምንም አያገባንም እኛ ግን፣ ዋናው ሰላማቸው እኛ እያልን ነበር ከመጀመሪያ ጀምሮ አይለያዩም አይለያዩም ጭምር ፈጣሪ ያጣመረው ነገር ማን ማን ማን ስለወራ ነው እንዴ? ማንም አይለያቸው። ሁለቱ በቃ ምን ማድረግ አይቻልም። መልካም መቃጠል ብለ ይቃጠላል። ማንም

ማለት እንዴ በመጀመሪያው ቤተሰብ እንዳለ ሰላም በሉ። ሰላም ሰላም ሰላም፣ ውድ የሚሉ ቤተሰቦች የግሬት ፋሚሊ ቤተሰቦች አጠቃላይ ቤተሰቦቻችን እንዴት ናችሁ? አለን። እግዚአብሔር የተመሰገነ ይሁን። ዛሬ በሳቅ ነው የተገናኘ ነው። ማንም ያኮርፍ የለም ያዘነ የለም። ስለዚህ ቤተሰብ ሁላችንም ጥረታችን ሁሉ ነገራችን ሰላም የበሏችሁ። ወደ ወሬ ከምገባ እሺ፣ እዩ ግሬስ። ሰላም ሰላም፣ ውድ የኛ ተመልካቾች እና የኛ ቤተሰቦች የኛ ሁሉ ነገሮቻችን እንዴት ናችሁ? ሰላም። ያው ትንሽ አልጠበኩም ነበር፣ ድንገት ነው የመጣሁት። ሌላ ነገር ብለው ነው ያመጡኝ። በጣም ደስ ይላል ግን፣ ምክንያቱ አልተነገረኝም። ሰላም በሏቸው እና ያው ሰላም ሰላም፣ ቤተሰቦች እንዴት ናችሁ? አላችሁ ሁሉ ሰላም። እንግዲህ ተከስተናል በአንድ ጉዳይ። እስኪ ቤተሰቦች፣ እናንተ አሹ የመጣችሁበት መንገድ ምክንያት አላውቃችሁም። ዝም ብለህ ነው ቅድም፣ እንደውም ልነግራት ሁሉ ተቻኩዬ የነበረ ያው ግልጽ ነው ስንለፋበትና ስንደክምበት የነበረው ነው። ዝምበል አሽቀባጭ እና ውድ ቤተሰብ ያው ምክንያቱም እኛ ከስር ከስር ስለማንጠፋ እኛ ሊነገርም አይገባም። የማያውቀው እዩ ነበር ትንሽ ያው ትንሽ ኬዝ የሆነ ሊኖር ይችላል። በዛ ምክንያት ትንሽ እርቆ ነበር እና ቤተሰብ ዛሬ እኔ ደስታ እንደውም ላበስራቸው ስመጣ ያው ተዘግጃጅቶ ቁጭ ብሏል። በነገራችን ላይ በሬው አለ በሬው እዛ ጋር ደፎራሱ አዘ ወደ አፍሬ እና ውድ ቤተሰብ፣ ዋናው ነገር እግዚአብሔር ሁላችንም የሚያስደስት ነገር ነው። እኛንም አጠቃላይ በኢትዮጵያም ከውጭም ያላችሁ እህት ወንድሞቻችን፣ ክርስቲያን ሙስሊም፣ አጠቃላይ ማለት ነው። በዚህ እንደውም በዚህ በዚህ ደስታችን እንደውም ጾም ተፈቶልን ቢሆን ምንድን ነው እግዚአብሔር ተደስተን እየበላን እየጠጣን ቢሆን ደስ ይል ነበር። ያው የሁለታችንም ጾም ስለሆነ ያው በዚህ አጋጣሚ ነው የምንገናኘው። እና ውድ ቤተሰቦች፣ ሰዎች አብርሽና ሩታም እንኳን ደስ አላችሁ። የገባባችሁ ሰይጣን ምንድነው እዛው ይንቀልላችሁ ነው የሚለው። ከዚህ በኋላ ሁላችንም እኛንም ጨምራችሁ አታድክሙን ስለታረቃችሁ ሰላም ስለተፈጠረ ደስ ብሎናል። በዚህ ጀርባ ያሉ ደግሞ ትልቅ ከባባር ሰዎች አሉ። ጋሽዬም እናታችን ማሚም ትልቅ ስራ ሰርተዋል፣ ትልቁን ስራ ሰርተዋል። ምክንያቱም ግዴታም ቢሆንባቸው ወጣት ናቸው፣ አለ በራሳቸው መፍታት ይችሉ ነበር። ግን ደግሞ እነሱ ማዘን የለባቸውም ብለው ትልቁን ስራ ሰርተዋል። ሁለቱ በዚህ አጋጣሚ በእኛ ስም በቤተሰብ ስም ልናመሰግናቸው ይገባል። እስኪ ብቻዬን አልያዝባችሁም ቤተሰብ። በጣም በጣም በጣም በጣም ደስ የሚል ነገር ነው እውነት። ይህንን ነገር አብርሽን ምናምን ለእኛም ነገርሽን እንደዚህ ተካተን በደንብ ምናደምቀው ደስ ይለን ነበር። ያው ድንገት ነው ግን ቢሆንም ስጠብቀውና በጣም በጉጉት ያው ቤተሰብም ስንት ጊዜ የለፋንበት ጉዳይ እንደዚህ አይነት ደረጃ ላይ ደርሶ ሲጀመርኩ እንደሚደርስ እርግጥ ነው። ምክንያቱም የተፈቀረ ሰው ማለያየት በጣም ከባድ ነው። መለያየትም ይከብዳል። ትንሽ ግን መጋጨት ይፈጠራል በየመሀሉ ትዳር ላይ ያለ ነገር ነው። ግን ትዳር መጋጨት አለ ሁሉ መፋታት አለ ማለት ግን አይደለም። ያንን ነገር ነው እንድትገነዘቡ የምንፈልገው፣ እና ዋናው ወደ ፍቅራቸው መመለስ ነው። ከዚህ በኋላ ቶሎ ይጋቡልን ጋቡልን ጋቡልን ጋቡልን። ይኸው ሃሩን ዲኮር አጠገባችን አለ። ዲኮር ነገር ቶሎ ይወል ሰርጋቸው አጠገባችን አለ። እና ቤተሰቦች ያው እሺ፣ ችግር የለም ያድርሰን፣ እና እንነጋገራለን። እና ቤተሰቦች ያው እኔም ደስ ብሎኛል። ያው በብዙ ከአብርሽ ጋር በተለይ ሩታን በደንብ ባላቃት ዩቱብ ላይ ነው ማቃት። ከአብርሽ ጋር በደንብ እንገናኝ ነበር። ብቻ የተፈጠረው ነገር ማለይ ቢደብርም አሁን ላይ ላላችሁበት ነገር ደስ ብሎናል። ደስ ይበላችሁ ነው የምለው። እና ቤተሰቦች ሁሉም ዛሬ ሀፒነስ ነው፣ ደስተኛ ነው። እና የሆነ ዘፈን ነበር በብዙ ውስጥ፣ ይህ ዘፈን የሚጋብዛት እንትና ነው አብርሃም ለሩታ በብዙ ስቃይ መከራ መሃል አግኝቼሻለው፣ እወድሻለው፣ በብዙ ስቃይ መከራ መሃል ፈትኝሻለው። እና ያው ደስተኛ ስለሆንኩ ነው ቤተሰቦች። እኔ ደግሞ እቸኩራለሁ። ከአሁን በኋላ ላለመቸኮል ሞክር እሞክራለሁ። እንዳታበላሽ አላበላሽ። አሁን በኋላ አንዳንዴ ስሜታዊ መሆን ራሱ ጥሩ አይደለም። ነገሮች ላይ ቀስ ብሎ ማሰብ ምናምን ነገር አሪፍ ነው። የትኛውም ነገር ብዙ ጥፋት እና በጣም ነው ደስ ያለኝ ቤተሰቦች። ሜሉ የምር በጣም ትልቅ ነገር ነው። ለና ከና አብራም ነው ብዙ ነገር እየተማርኩት የምር በጣም መልካም ሰዎች እና ቤተሰብ ዛሬ ደግሞ እዩ አያውቅም፣ ለምን እንደመጣ እናን ያለው ሳምሪም፣ ሄደሽ እዛ ያረግሽው ነገር ማለት ሩታን ማውርቻታለሁ፣ አብርሽን ማውርቻለሁ እና ሳምሪዬ ለመልካም ነው። ነገሮችን አንቺ ስታርግ የነበረው ያው ያልተረዳሽ፣ አይ አይደለም፣ ቆይ ማለት እዚህ ጋር ደስታችንም እጥፍ እንዲሆን ማለት ነው። የተጀመረ ነገር አለ፣ መጀመሪያ እየተናገረ ነበረ። መግቢያው ላይ እዚህ የተከፈተ ፋይል አለ። ስለዚህ መዘጋት አለበት። ዛሬ ሁሉም ነገር ማቆም አለበት። ማቆም እስካለበት ድረስ ይቆማል። ስለዚህ እናንተም በዚሁ በቃ ፒስ ተባባሉ። ማለት ሁሉም ነገር ይብቃ፣ ሰላም ይውረድ። በመጥፎ ጎን የተረዳችኋት ልጆች አላችሁ። እሷ ግን ለመልካም ነው ያደረገችው ያንን ነገር። ስለዚህ እናንተንም ቢሆን ይቅርታ ጠይቃለች። መጀመሪያ ላይ ይቅርታ ጠይቃለች። እዩም ቢሆን እናንተም ተነጋገሩ። በቃ ከዚህ በኋላ ማለት ይብቃ። ቃ በቃ ምንም ነገር ይብቃ። እስካሁን ተጣልተው? አዎ በዚህ ጉዳይ ማለት አልተግባቡም ነበር፣ እንደተጣሉ ነው ያሉት። ስለዚህ ነው እንዴ? ሰላም ያላት ቅድም እያየ እኮ ነበር አይደለም። እኔ እኮ ግራ ገባኝ እኮ እኔ ቢያንስ አይደለም እያየን ያለነው ነገር አለ፣ ቪዲዮ በቃ ማለት ሜላትም አለች በቃ ያለው ነገር ነው። ነገር ነው ለቤተሰብ ምን ነገር ያቻለው ለቤት ሰው ተናግራ ለመልካም ነው። ያን ነገር ደግሞ እሱም ቢሆን በጊዜው ያየዋል። ለመልካም ነገር ነው ይሄድኩት እርታንም ማግኘት ካለብኝ ከዚህም በኋላ አግኝቼም በቤተሰብ ስምም በእናንተም ስም ይቅርታ እላታለሁ። ይሄ ነገር ደግሞ ለመልካም ነው። እዩ ደግሞ አለመረዳቱ ነው እንጂ ሌላ ነገር አይደለ አይመስለኝም እና እስካሁን ደግሞ በነገራችን ላይ እዩ ያለመረዳትም ሳይሆን እነሱ ለማስታረቅ የሄድንበት ጥረት እንዴት የኛ ልጅ ያን ያንክል እንቅፈት ትሆናለች ብለን ነው። ግን እሷም በነገራችን ላይ ለመልካም ነገር ለመልካም ነው። አዎ። እና እኛ ራሱ ሁሉ ብዙ ዛቻ ሁሉ አድሰንባት ነበረ። ስለዚህ ደግሞ ዛሬ ሰው ልጅ ደግሞ ሰታ ይጠፋ እናንተ ተጣልታችሁ ደግሞ እንትን ማለት የለባችሁ። ኤኒዌይስ ወደኋላ ላለመመለ መመለስ የለብንም ግን ደግሞ ሁለቱም እልህ ላይ ስለነበሩ አደረገው፣ አደረገችው። ምንም አዲስ ታሪክ የለም። ያንን ሁሉ ረስተን በሰላም በፍቅር አሁን እዩ እናንተም ሁለታችሁ አው ታረቁልኝ። እ ይቅርታ ማለት አይሰለቸኝም። ይቅርታ ነው። አዎ ይቅርታ ማለት ነው። እናመሰገናለን ስላከበርሽኝ። ያው ሜ ታውቂያለሽ፣ እንትናም ደውሎልኝ ነግሮኛል፣ ያለውን ነገር ትላንት ማታ ደውሎልኛል። አብሮሽም በእርግጥ ማለት ነው እዚህ ጋር እንዳይወራ ያልኩት በሌላ ጉዳይ አወራዋለሁ ብዬሽ ነበር ያው ነገሮች ተፈጥረዋል፣ ግን ያንን ነገር ያደረገችው እኔ እሷ እኔ ብያት ነው እንጂ እሷ ፈልገው አልነበረም እንቢ ብላይ ነበር። እናም ብሎ ነግሮኛል። ብቻ ያ ነገር ለምን ተፈጠረ ምናምን፣ አሁን ወደ ኋላ እንመለስም። ብቻ እርቅ መሆኑ ነው ዋናው አላማው። እኔ ተጣልተው እንዳይቀሩ ስለፈለግኩ ነበረ እንጂ ያው መጥፎ ልጅ ነች ምናምን ብዬ እኮ አይደለም። ያው ያለውን ነገር እንግዲህ እንደምታዩት የእነ ሩት ታሜ እና አብርሽ ዋናው አላማችን እሱ ስለሆነ እሷ ጋር ያለኝን ነገር እኔ ፈትቻለሁ። በቃ ይቅርታ ባብለናል። ምክንያቱም ዋናው ለመጥፎ አለመሆኑ መጨረሻውን ማማር ነው። በጣም አመሰግናለሁ። ቢያንስ አይ እሷ በጣም ትልቅ ነገር ነው ያደረገችው። ምክንያቱም እህቷ ላይ እንደዛ ነበር የተደረገው እና እንደዛ አስባውላ እንደዚህ አይነት ነገር በእንደዚህ አይነት ፕሮግራም ላይ ትጠሪኛለች ብዬ እኔ ጨረሻ አስቤ ያለቅም። በጣም አመሰግናለሁ። የምር ከበሪ ነ እናንተ ቤት ሲጀመር ሁላችሁም የተባረካችሁ ናቸው። እሺ ለግሬዝ እና ቤተሰብ በጣም ደስ ይላል። አዎ በዚሁ አጋጣሚ ምን እንደምናደርግ አላውቅም። በትነግሪኝ የሆነ ስጦታ ምናምን ይዤ እሚመጣ ነበረ። እንትን ገና ብዙ ቀናቶች ስላለ የሰማችሁ ነው። አቤተሰብ ስጦታ ምናምን ብሏል። ገና ብዙ ቀኖች ስላለ ታመጣለህ፣ ችግር የለውም። እና ቤተሰብ ቆይ ቆይ አትለኩ ሰው እንደይ ቆይ ማመሰግነው ሰው አለኝ። በጣም በጣም በጣም በዚህ ጉዳይ ላይ የምር የምር፣ ሜሉዬ እቤት እነ ማዘር እነፋዘር እንደገና ደግሞ ጋሽዬ አብርሽ በጣም በጣም በጣም እናመሰግናለን። በጣም ማለት ከዚህ ጀርባ እና ደግሞ በጣም ብንጠላላም በጣም ብዙ ነገር ብንደርስም ካጠገቡ ሆናችሁ ሲታረቁ አብራችሁ የነበራችሁ ከጎናቸው ላይ እነ ዳኒም እንትናም ልቦና አግኝቶ ሰው ተመልሶ ነጽጌ እንደዚህ ሲሆን ደስ ይላል። እኛ የወላችሁ መጥፎ ነገር ሲሆን ብቻ ነው ሰው የምንጠላው። ጥሩ ነገር እያደረገ ከሆነ ሁሌም እንወዳቸዋለን። አዎ፣ ምክንያቱም በቃ እኛ ፍቅርን ነው የምናውቀው። ፍቅርም ይሄ ሁሉ መስዋዕትነት አድርጋ እንደዚህ አድርጋ በጣም በጣም በጣም ፍቅርም እና አድርጋለች በቃ ብቻ ከዚህ ጀርባ ከዚህ ሁሉ ነገር በሙሉ በጣም እና ደሞት በትልቅ በትልቅ በትልቅ ዲንሶቻችን በጣም ከዚህ እግዚአብሔር ሜሪዬ

ረል ቤተሰብ ዛሬ በጣም በጣም በጣም ደስ ብሎናል። ለዚህ ደስታ ያደረሰን እግዚአብሔር መስገን የህቴደ የደስታ ተካፋዮች የኔም የደስታ ተካፋዮች የአብርሽም ቢሆን እጅግ አድርጌ አመሰግናችኋለሁ። ጀሞ በዚህ በዚህን አይነት ጉዳይ ሰብሰብ ስላለ በጣም ደስ ብሎኛል። ለእናንተ በጣም በጣም ትልቅ ቦታ አለ። እጅግ አድርጌ ነው የማመሰግናችሁ የኔ ጓደኞች። ኦዲየንሶቻችንን በጣም በጣም እንወዳችኋለን፣ እናመሰግናችኋለን። እኛ ደስታችንን ሴሌብሬት እናድርግ፣ እናንተ እስከዛው ባይ